አፋልጉኝ በሮስ ቸርወሬ አሰሙኝ። ሰላም ጤና ይስጥልኝ የተከበራችሁ በመላው የዓለም ዳርቻ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በቸርወሬ ፕሮግራማችን አፋልጉኝ ይኸው እንደቀጠለ ነው። አንድ፣ ሁለት፣ ሶስት፣ አራት ብለን ወደ አራተኛው የአፋልጉኝ ፕሮግራማችን ቀጥለናል። እንሆ የዛሬው አፋልጉኝ ባይ እህታችን ትዕግስት ትባላለች። ታሪኳን እንዳጫወተችኝ እጅግ በጣም አንጀት የሚበላ የሚያሳዝን ነው። ቆየት ብላችሁ ታሪኳን በመስማት በመረጃው መሰረት እንግዲህ የጠፋችባትንና የናፈቀቻትን እናቷን እንድታፈላልጉ በፈጣሪ ስም እንጠይቃለን። አፋልጉኝ የምትለው ይህች እህት እንግዲህ በጎንደርና በአዲስ አበባ መካከል እናቴ ከዛው ላትወጣ ትችላለች የሚል ሐሳብ ስላላት፣ እንግዲህ ይህንን መረጃ በመስማት እባካችሁ የሰው ዘሮች በሙሉ የሰው እንባን ለማበስ ሐዘናቸውን ለማቅለል እፎይ ብለው ከሕይወት እንዲሁም ደግሞ ከማንነት ጥያቄ እርፍ እንዲሉ እባካችሁ ተባበሯቸው፣ አፋልጓቸው። ሸርወሬውን አሰሟቸው። እንግዲህ ይኸው ወደ መረጃው እናልፋለን። ተከታተሉት። እንዴት ነሽ ሮዚ? ደህና ነሽ ወይ? ስላገኘሁሽ ደስ ብሎኛል። ሳይሽ በእውነት ደስ ነው ያለኝ፣ ምክንያቱም ሁሌ ይፈልግ ነበር የቴጂ መናገር እንዳለብኝ አስብ ነበር እና አንቺን ሳገኝሽ ማታ ደስ ነው ያለኝ። ቶሎ ነበር እንትን ያልኩሽ በቃ የተቀበልኩሽ እና እኔ እምልሽ እናቴ የኔ እናት ጎንደር ናት። የጎንደር ነዋሪ ናት እና ድሮ በደርግ ጊዜ ሻምበል ነበር ጎንደር የሚኖር እና እሱ ተማሪ እያለች ከቤተሰቦቿ ጋር ይዟት ወደ አዲስ አበባ ይመጣል። አዲስ አበባ አምጥቶ እናቱና ወንድሞች አሉት ሁለት እነሱ ጋር አስቀምጧት ተመልሶ እሱ ወደ ግዳጅ ስለነበረው ወደ ጎንደር ይሄዳል። ከዛ ከሆነ ጊዜ በኋላ ነው ሲመለስ እኔን አርግዛ ምናምን ጠበቀችው፣ ያው ከወንድሙ ነው እና ያው ወለደችኝ እዛውን፣ የወለደችኝ እናቱ ጋር። ከዛ እሱም ተመልሶ ሄዶ ነበረ እርጉዝ እያለች መጥቶ ተመልሶ ሄዶ ነበር። ከዛ ያው ፈርታ ሱ ሻምበል ምንም ስለነበር ቤተሰቦቿንም ጎንደር ያቅ ስለነበር ፈርታ ይገለኛል ብላ ነው ያው ዛሬ ሰዎች እንደነገሩኝ ጥላኝ ጠፋች። የአንድ ወር ልጅ ነውኝ ነው ጥላኝ የጠፋችው እና አንድ አስራ ስምንት አስራ ዘጠኝ አመት ልጅ ሆኜ ነው እኔ የተነገረኝ ታሪኩን ያወቅኩት። ያሳደገችን ሴትዮ ትመስለኝ ነበር እናቴ አሁን ትልቅ ልጆኝ ያለው እናቴ ስሟ አይና ለማስማረ ነው። ግን ከሰማሁ ጊዜ ጀምሮ ትናፍቀኛለች። ባገኛት ደስ ይለኛል በጣም። አሁን እኔ ትልቅ ሰው ነኝ። ይሄ የሆነው ሰባ አንድ ነው። አሁን ትልቅ ሰው ነኝ። የልጆች እናት ነኝ። ግን በጣም ነው ትናፍቀኝ። ባገኛት ብታቅፈኝ፣ ባውራት ደስ ይለኛል። የሁል ጊዜ ምኞቴ ነው። የቤት ስተመዝግቤ ነበረ። ከዛ አንድ አመት ከስምንት ወር ወረፋ ከጠበቅኩ በኋላ እጄ ስጠይቅ እንትን ካላመጣሽ አሉኝ። ፎቶ ፎቶ ደግሞ እሷን የለኝም። እሷን የሚያውቃት ማንም የለም። አዲስ አበባ ተመልሳ ጎንደር ትሂዴ ትሂድ ማንም አያውቅም? ያው እስከዛሬ ስለ እሷ ማንም ምንም የሚለኝ የለም። ስለዚህ በአንቺ በኩል እስኪ እግዚአብሔር ከረዳኝ ብትኖርም ባትኖርም ባገኛት ደስ ይለኛል። እህቶች ይኖሩኛል ወንድሞች ይኖሩኛል ብዬ ተስፋ አረጋለሁ። ያው ሰባ አንድ ከሆነ ወደ አርባ ስድስት ዓመት አይደል? እኔ በጣም ትልቅ ሰው ነኝ፣ ግን እንደ ልጅ ነው የምትናፍቀኝ፣ በእውነት እንደ ልጅ እና እግዚአብሔር ይርዳንና እስቲ ባንቺን ሞክራለን።